ግብጽን ያራደው የእስራኤልና የኢትዮጵያ አዲስ ጥምረት። ኢትዮጵያን ተመራጭ ያደረገው የአሜሪካ አዲስ እርምጃ። የምስራቅ አፍሪካ ፖለቲካ በማይክሮ ሰከንድ ፍጥነት እየተቀያየረ ነው። ግብጽና ኤርትራ ዛሬም ዱለታውን ተያይዘውታል። አባይን በብቸኝነት መጠቀም በሚል ያረጀ ያፈጀ ተረቷ የምትታወቀው ግብጽ ዛሬም ደግሞ ኢትዮጵያን በፍጹም ቀይ ባህር ላይ ማየት አልሻም የሚል አይነት መግለጫ ይዛ ብቅ ብላለች። ወዲህ ደግሞ በተለይም በአፍሪካ ቀንድ ላይ እያገረሸ የመጣውን ሽብርተኝነት ለመዋጋት ከአሜሪካ እስከ እስራኤል የዘለቀ አጋርነት ከኢትዮጵያ በኩል እየተንጸባረቀ ነው። በዚህም ቀጠናው ከመቼም ጊዜ በላይ አዲስ የኃይል አስተላለፍ እያስመለከተን ይገኛል። እዚህ ጋር በጣም ፈገግ የሚያደርገው ጉዳይ ደግሞ ግብጽ በቀጠናው ሽብርተኝነትን ለመዋጋት በሚል አሰላልፏን ከኢትዮጵያ ጎን ካደረገችው ከሀያላ አሜሪካ በተቃራኒ ወገን መቆሟ ነው። ታዲያ ይህ በአሜሪካ እርዳታ የቆመ የግብጽ ኢኮኖሚ ለኤርትራ ደጋፊ ሆኖ መከሰቱ የራሷ አሮባት የሰው ታማስላለች የሚለውን አባባል በግልጽ ያስመለከተ ክስተት ሆኗል። እኛም በዛሬው ጥንቅራችን ከእስራኤል ለኢትዮጵያ የተሰጠውን አጋርነትና ወቅታዊ የቀጠናውን አሰላለፍ ልንዳስስ ወደናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ ትንታኔው አለፍን። አብራችሁን ቆዩ። እስራኤል ኢትዮጵያ በቀጠና ወደብ ለማግኘት የምታደርገውን ጥረት እንደምደግፍ ገልጻለች። እስራኤል በተለይም በቀጠናው ላይ እያደገ የመጣውን ሽብርተኝነት ለመዋጋት ነው ኢትዮጵያን ቀዳሚ ምርጫ ያደረገችው። ይህ መሆኑ ደግሞ የጠላቴን ጠላት በሚለው የጂኦ ፖለቲካል ቀመር መሰረት በቀጣይ አሜሪካም በቀጠናው እያገረሸ የመጣውን ሽብርተኝነት ለመዋጋት ኢትዮጵያን ምርጫ እንደምታደርግ ነው የቀጠናው ተንታኞች እየገለጹ የሚገኙት። ታዲያ በዚህ እስራኤል ለኢትዮጵያ አጋርነቷን በገለጸችበት ወቅት ኢትዮጵያ የቀይ ባህር ተዋሳይ ለመሆን ሲሆን ለያዘችው ሁለንተናዊ ጥረት እስራኤል ድጋፍ ታደርጋለች ሲሉ ነው ቤንያሚን ኔታንያሁ የገለጹት። ከሰሞኑን ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግሯል። በዚህም ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውለታል ተደርጎላቸዋል። ይህም በቀጣይ ኢትዮጵያ በቀጠናው ላይ የወደብ ባለቤት ለመሆን የምታደርገው ሂደት የሚያጠናክር ታላቅ አጋርነት ድል ተደርጎ ሊወሰድ የሚችል ነው። በእርግጥ ከዚህ ቀደምም ቢሆን እስራኤል በተለያዩ መስኮች ከኢትዮጵያ ጎን እንደምትቆም ስትገልጽ ቆይታለች። በዓለም ካሉ ሀያላን ሀገራት አንዷ የሆነችው እስራኤል ከዚህ በፊት ግብጽ በኢትዮጵያ ላይ ጫና ለመፍጠር የምታደርገውን አታካራን በመቃወም ነበር ከኢትዮጵያ ጎን እንደምትቆም በግልጽ ያሳየችው። ይህ የእስራኤል የመጨረሻ ውሳኔው ደግሞ ኢትዮጵያ በ ባገኘችው አጋጣሚ ሁሉ ለመጉዳት ደፋ ቀና ለምትለው ግብጽ ወቅታዊ ራስ ምታት ሆኖባት ነበር። ታዲያ ከሰሞኑን ታሪክ ራሱን ደገምና ኢትዮጵያን የማጥቂያ ቀዳዳ ስታማትር የሰነበተችው ግብጽ በኤርትራ በኩል መደንፋት ጀምራለች። ግብጽና ኤርትራ ከሰሞኑን የቀይ ባህር ወሰን ሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። የግብጽ ፕሬዚዳንት አብዱልፈታህ አልሲሲና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን ሌላቸው ሀገራት ተሳትፎን እንደማይቀበሉ መገለጻቸውን በተጨማሪ ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስቧል። ሁለቱ ባለስልጣናት ይህንን የገለጹት ከሰሞኑን በካይሮ በቀጠናዊ መረጋጋት ጉዳይ ላይ ለሶማሊያ ድጋፍ በሚደረግበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን በዘገባቸው አስታውቀዋል። በውይይቱ ወቅት የግብጽ የውጭ ጉዳይ ሚኒስቴር ባድር አብዳላቲና የሀገሪቱ የደህንነት ሹም ሜጀር ጀኔራል ሐሰን ረሺድ መገኘታቸው ዘገባዎች አመላክተዋል። የኦስማን ሳላህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ አልሸናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይቱ ተገልጿል ብሏል። ታዲያ እስራኤል በዚህ ወቅት ነው ኢትዮጵያ በቀጠናው ላይ የባህር በር ለማግኘት የምታደርገውን ጥረት እንደምትደግፍ የገለጸችው። በእርግጥ ወደዚህ የአፍሪካ ቀንድ ሁኔታ ስንመጣ ምንም እንኳን ግብጽና የኤርትራ ጥምረት ፈጥረው ይደንፉ እንጂ ኢትዮጵያ ዛሬም ድረስ በሀያላኑ ዘንድ በቀ ጠናው ላይ ያላት ተፈላጊነት እንደጨመረ ነው። በዚህ ረገድ ሀያሉ አሜሪካ ለወትሮ ያለ ተቀናቃኝ በአፍሪካ የነበራትን ተጽዕኖ ፈጣሪነት አሁን ላይ መሸርሸሩ ልብ ማለት ትጀምራለች። ከዚህም በላይ ልዕለ ሀያላን የሆኑት አሜሪካና ቻይና ዓለም አቀፋዊ ጂኦ ስትራቴጂያዊ ፍላጎታቸው አሁን ላይ እየጨመረ መጥቷል። ኢትዮጵያን ጨምሮ የአፍሪካ ቀንድና የቀይ ባህር አካባቢዎች ደግሞ በአሜሪካና ቻይና ጉልህ የሆነ ጂኦ ስትራቴጂካዊ እይታ ውስጥ ከገቡ አካባቢዎች ተጠቃሽ ናቸው። ከዚ ጊዜ አኳያ የአሜሪካና ቻይና የውጭ ጉዳይ ፖሊሲ በኢትዮጵያና በአፍሪካ ቀንድ አካባቢ ከረጅም ጊዜ ስትራቴጂካዊ እይታ እና ወቅታዊ ሁኔታ አንጻር በቅርብ መፈት አገራዊ ስጋትና እድሎችን ለመዳሰስ ይረዳል ይላሉ የዘርፉ ተንታኞች። መረጃዎች እንደሚያሳዩት ኢትዮጵያ በአሜሪካ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ስትራቴጂያዊ ጠቀሜታ ያላት ሀገር ተደርጋ ትወሰዳለች። ከኢትዮጵያ ባሻገርም የአፍሪካ ቀንድና የቀይ ባህር አካባቢ በአሜሪካ ስትራቴጂያዊ መነጽር የሚታዩ ናቸው። ታዲያ ዚህ ረገድ የአሜሪካና የቻይና ጂኦ ስትራቴጂያዊ ፍላጎቶች አንድ ነገር ሆኖ ጉዳዩ የሁለቱ ዝሆኖች የጂኦ ፖለቲካዊ ፍትጊያ ሆኖ ኢትዮጵያ እንደ አገር ስጋት ውስጥ እንዳትገባ በዚህ ረገድ ጂኦ ፖለቲካዊ ጫናም የመቋቋም አቅም መገንባት ያስፈልጋል። ጂኦ ፖለቲካ ጫና የሚመነጩ ስጋቶቹን ለመዳሰስ የሚያስችል በሰው ኃይል፣ በመዋቀርና በቴክኖሎጂ ላይ ስትራቴጂያዊ ኢንቨስትመንት ማድረግን ይጠበቅባታል። አሁን አሁን በአፍሪካ ቀንድ ሀገራት የአለም አቀፊ የጂኦፖለቲካ ፉክክር በስፋት እየታየ ይገኛል። ፍክክሩ የውክልና ግጭቶችን በመጥመቅ ለቀጠናዊ አለመረጋጋት መንስኤ የሆነ ነው። በአፍሪካ ቀንድና በቀይ ባህር አካባቢ ላቅ ያለ ጂኦፖለቲካዊ ፋይዳ ያላት ኢትዮጵያን በቀጥታም ይሁን በተዘዋዋሪ መውደቋ አልቀረም። የቀጠናው ከፍተኛ ተንታኞች እንደሚሉት በአፍሪካ ቀንድና በቀይ ባህር የኢትዮጵያ ስትራቴጂካዊ ጠቀሜታ ላቅ ያለ መሆኑን ከዚህ በፊት በአሜሪካ ምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ፊት ሰፋ ያለ ትንታኔ ቀርቧል። በዚህም በተለይ ከአሜሪካ ብሔራዊ ፍላጎቶች አኳያ ኢትዮጵያ የደህንነት ቁልፍ አጋር መሆኗን ያሰምሩበታል። ያም ሆኖ በጂኦፖለቲካ ፉክክር እየተባባሰ የመጣው ኢትዮጵያን የማጥቃት ሴራ ቀጠናው አለመረጋጋት ያስከትላል የሚል ስጋት አላቸው። ከዚህ ጋር ሰሞንኛው የግብጽና ኤርትራ የሴራ ድር ማድራት እንደ ምሳሌ ማስታወስ ይቻላል። ታዲያ ኢትዮጵያ በዓለም አቀፍ የጂኦ ፖለቲካ መድረክ ለሚደረገው የአዲስ ዘመን ፉክክር ስጋትን፣ እድሎችን በሚገባ ጤና ለአገራዊ ጥቅማ ማዋል ይጠበቅባታል። የጂኦ ፖለቲካል ፉክክርና ዓለም አቀፋዊ ተጽዕኖ በአገራዊ ሰላምና ደህንነት እንዲሁም በልማትና ዲፕሎማሲ ላይ ሊያስከትል የሚችለው ጫና ወደ ጥቅምና እድሎች መቀየር ያስፈልጋል። በዚህ ረገድ ምንም እንኳን የአሜሪካ አፍሪካ ወቅታዊ የትራ ትራምፕ አካሄድ በዋናነት የአሜሪካን ጥቅም ታሳቢ ያደረገ ቢሆንም ኢትዮጵያ ግን አጋጣሚውን ወደ ብሔራዊ ጥቅሟ ለመለወጥ መስራት እንደሚጠበቅባት የሚያነሱት ብዙዎች ናቸው። በዚህም በተለይም የኢትዮጵያ ፍትሐዊ ጥያቄ በተመለከተ በተሳሳተ መረጃ የተለያየ አቋም ይዘው የነበሩ የዓለም አቀፍ ተቋማትና የአሜሪካ መንግሥት የኢትዮጵያን እውነታ እንዲረዱት ማድረግ ቀጣዩ የኢትዮጵያ ቁልፍ ተግባር እንደሆነ የሚመክሩት ብዙዎች ናቸው። በዚህ ረገድ ደግሞ ኢትዮጵያ በተለይም ብሔራዊ ጥ ሩማን ለማስጠበቅ በምታደርገው ጥረት እስራኤልን እንደ መልካም አጋጣሚ መጠቀም እንዳለባት የዘርፉ ምሁራን ይናገራሉ። ይህም ኢትዮጵያ በተለይም ከሀያሏን አሜሪካ በኩል ያለውን ለማሳለጥ አይነተኛ ሚና ይጫወትላታል ተብሏል። ባለፉት አስርት ዓመታት በመካከለኛው ምስራቅ ውስጥ ከየትኛውም ነገር በላይ የእስራኤልን ጉዳይ አሜሪካ ቅድሚያ የምትሰጠው አጀንዳ ሆኖ ቆይቷል። አሜሪካ እስራኤል በመካከለኛው ምስራቅ አለችኝ የምትላት አገር ከመሆኗን በላይ በዋሽንግተን ዲሲ ያሉ ባለስልጣናት ለቴልአቪቭ ለቴላ አቪቭ ድጋፍ እንዲያደርጉ ትልቅ ጫና ይደርስባቸዋል። አሜሪካ አጋር የምትላት እስራኤል በቀጠናው ባሉ በርካታ የአረብ ሀገራት እንደ ጠላት የምትታይ ናት። ይህን ለመቀየርም ዋሽንግተን የማሸማገል ስራዎችን ስትሰራ ቆይታለች። እስራኤል በአሜሪካ ጥረት ከግብፅ፣ ከተባበሩት አረብ ኤምሬትስ እና ከባህሬን ጋር ያላትን ግንኙነት እንድታሻሽል እድል ተፈጥሮላታል። ሐማስ የፈጸመውን ጥቃት ተከትሎ ቢደናቀፍም ከሌሎች አረብ ሀገራት ጋርም መልካም ግንኙነት እንድትመሰረት ስትረዳት ቆይ ይታለች። አሜሪካ እስራኤልን በዲፕሎማሲ መስክ ከመደገፍ ባሻገር በቀጥታ ከጠላቶቿ ከሚሰነዘርባት ጥቃቶች ለመጠበቅ ያላትን ቁርጠኝነት ጭምር አሳይታታለች። ሐማስ ድንገተኛውን ጥቃት እስራኤል ላይ ሲፈጽም አሜሪካ የጦር መርከቦቿን ወደ እስራኤል መላኳም ይታወሳል። ከዚህም በላይ ኢራን የሚሳኤልና የድሮን ጥቃቶች ስትፈጽምባት አሜሪካ አጋሮቿን አስተባብራ ተከላክላታለች። ታዲያ በዚህ ረገድ እስራኤል በአሜሪካ ዘንድ ያላትን ተሰሚነት በመጠቀም ኢትዮጵያ ከአሜሪካ ጋር የምታደርገውን ዲፕሎማሲ ማሳለጥ እንደሚገባት ይነገራል። ይህም ሆኖ ግን ኢትዮጵያ፣ ኤርትራ፣ ሶማሊያ እና ጅቡቲ የሚገኙበት የአፍሪካ ቀንድ ዛሬ ላይ የመካከለኛው ምስራቅ ሀያላን ተፎካካሪዎች ሀገራትና የዓለም ሀያላን ሀገራት የጦርነት ቀጠና ለማድረግ በሚያደርጉት ሩ ትልቅ ፈተና እንደመደቀኑ መጠን ጉዳዩ በጥንቃቄ መታየት እንደሚሻ የሚመክሩም አሉ። ቀደም ሲል ቀጠናው የዓለማችን ታላላቅ ሀያላን በተለይ ቻይናና በዩናይትድ ስቴትስ ፉክክር ላይ ነበር። ነገር ግን ዛሬ ላይ የአፍሪካ ቀንድ ለአዳዲስ ተፎካካሪ የመካከለኛ ምስራቅ ሀገሮች የጦር ሜዳ ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ቱርክ፣ ኳታር፣ ኢራንና ግብጽ በአፍሪካ ቀንድ ጥቅሞቻቸውን የሚያስጠብቁ ዋና ቀጠናው ኢኮኖሚያዊ ተዋናያን እየሆኑ ነው። አካባቢው ታዳጊ ኢኮኖሚ ያላቸው ሀገሮች መሆኑ ለኢኮኖሚያዊና ወታደራዊ ኢንቨስትመንት የሚስብ ቀጠና መሆኑ አስፈላጊነቱ ያጎላው ቢሆንም ሁለቱ ወቅታዊ ሁኔታዎች እንደ ምክንያት ይቀርባሉ። የመጀመሪያው ምክንያት ጂኦግራፊያዊ ነው። ቀንዱ የኤደን ባህር ሰላጤና የባቤል ሜንዴብን ባህር ዳር የሚዋሰን በመሆኑ በዓለም ላይ ካሉት አስፈላጊ የባህር መስመሮች አንዱ ነው። በዚያ በመካከለኛው ምስራቅና በአውሮፓ ገበያዎች መካከል የሚደረጉት አብዛኞቹ የንግድ እንቅስቃሴዎች በዚህ መንገድ ስለሚሄዱ የዚህ የባህር ዳርቻ ስትራቴጂያዊ ጠቀሜታ በጣም ወሳኝ ነው። ከ10 ፐርሰንት በላይ የሚሆነው የዓለም የባህር ጭነት አብዛኛው ከአውሮፓና የእስያ ንግድን ጨምሮ በየዓመቱ ያልፋል። ለስልታዊ ምክንያቶች ብዙ ሀገሮች በዚህ ክልል ውስጥ መገኘታቸውን ማጠናከር ይፈልጋሉ። ከዚህም በላይ የአፍሪካ ቀንድን በጣም አስፈላጊ የሚያደርገው ሁለተኛው ምክንያት ቀጠናው በእስያና በመካከለኛው ምስራቅ ሀገሮች ለአፍሪካ ገበያ ዋነኛ መግቢያ በር ሰዱ ነው። በአፍሪካ ቀንድ ወታደሮች ሰፈሮች መስፋፋት በኢኮኖሚውም ሆነ በወታደራዊ ምክንያቶች የቀጠናው ጂኦ ስትራቴጂካዊ ጠቀሜታን ለመጠቀም የአለማችን ሀያላኖቹ ወታደራዊ ሰፈሮችን ለመገንባት ሲሯሯጡ ከቅርብ ዓመታት ወዲህ ታይቷል። በተለይም ጅቡቲ ላይ ነው የሁሉም ትኩረታቸው። የቀጠናው እውነተኛ ስትራቴጂካዊ ማዕከል ለመሆን የምትፈልገውና የምስራቅ አፍሪካ መግቢያ በር ተደርጋ የምትወሰደው ጥንጥየዋ ጅቡቲ የሀያላን መንግስታት ሀገሮች ወታደራዊ ቤዝ ለመመስረት ተመራጭ አድርጓታል። ጅቡቲ ስምንት የጦር ሰፈሮችን ታስተናግዳለች። እነሱም ዩናይትድ ስቴትስ፣ ጃፓን፣ ጣሊያን፣ ቻይና፣ ሳውዲ አረቢያ፣ ፈረንሳይ፣ ጀርመንና ስፔን ናቸው። በዚህም ምክንያት ጅቡቲ በአሁኑ ጊዜ በዓለም ላይ ከፍተኛ ቁጥር ያለው ወታደራዊ ተቋም ያላት ሀገር ሆናለች። ሀገሪቱ ከእነዚህ የጦር ሰፈሮች በአመት 300 ሚሊዮን ዶላር ታገኛለች። የውጭ ወታደራዊ ሰፈሮች ቁጥር እየጨመረ መምጣቱና በአፍሪካ ቀንድ ሀገራት በተለይም በጅቡቲ የሚገኙ የተለያዩ ሀገሮች ወታደሮች መገኘታቸው የባቤል ማንዴ ባህርን ቀጠናዊ ደህንነት፣ ኢኮኖሚያዊና ጂኦፖለቲካዊ ጠቀሜታ ያሳያል። ኤርትራ በበኩላ የሩሲያና የተባበሩት አረብ ኤሚሬቶች ወታደራዊ ሰፈር ታስተናግዳለች። ሶማሊያ የቱርክ የጦር ሰፈር የሚገኝባት ሲሆን የኤሚሬትስ ሁለተኛ ሰፈር ከሶማሌ በተነጠለችው ሶማሊላንድ ውስጥ ነው። አሜሪካ በቅርቡ በጅቡቲ ያላትን የጦር ሰፈር ወደ ሶማሊላንድ ታዞራለች ተብሎ ይጠበቃል። በአካባቢው ወደቦች ከፍተኛ ኢንቨስት ያደረገችው የተባበሩት አረብ ኤሚሬት ኤሚሬትስ በ2015 በኤርትራ የጦር ሰፈር የከፈተች ሲሆን በቅርቡ ከሶማሊላንድ ጋር ስምምነት ተፈራርማለች። ሩሲያ አሁን በሱዳን ሁለተኛ ሰፈር ለመመስረት አቅዳለች። የእነዚህ ተቋማት መገኘት ለቀጠናው ሀገራት ደካማ ኢኮኖሚ ጠቃሚ ነው። ነገር ግን ይህ ለአፍሪካ ቀንድ መረጋጋት እና ደህንነት ዘላቂ ችግር ሊያስከትል ይችላል። በተጨማሪም የውጭ ኃይሎች በአካባቢው መኖራቸው እና እንቅስቃሴያቸው በሳህል ውስጥ ከሚገኙ እንደ አልሸባብ፣ ቦኮ ሃራም እና አሸባሪ ቡድኖች መዋጋት የአፍሪካ ቀንድ ሀገራት የውስጥ ደህንነት ላይ ስጋት ይፈጥራል። በዚህ ላይ አሜሪካ ጅቡቲ ያላትን የጦር ሰፈር ካምፕ ሌሚኒየር ሙሉ ለሙሉ ነቅላ ሶማሌላንድ የማዞር እቅድ አላት። በዚህ ኢትዮጵያ ይህን ሁሉ ከግምት ውስጥ ያስገባ አሰላለፍ መያዝ እንዳለባት ነው የዘርፉ ምሁራን የሚመክሩት። የአሁኑን በዚሁ አበቃን። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃን እንዳገኛችሁበት ተስፋ እናደርጋለን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮን ላይክ፣ ቻናል ደግሞ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።